ሰላም እግዚአብሔር ይመስገን፣ ሁሉም ሰላም፣ ሁሉም መልካም እንደሆነ ተስፋ አደርጋለሁ። የሰላማችሁ ይብዛ። በኋላ ተመልሻለሁ ሆኝ ማለት ነው። እስኪ ገባ ገባ በሉ ማለት ነው። ዛሬ ደግሞ በአዲስ ነገር አዲስ የመስራችሁ እያላችሁ ቀርቤያለሁ ማለት ነው። እሱ ምንድን ነው ልትሉ ትችላላችሁ። እሱም ደግሞ ወሎ ወሎ ጃማ ደጎሎ

ከደጎሎም ደግሞ አነስ ያለች ከተማ ቀይ አፈር ከምትባለዋ ጋር ከስንት አመት በኋላ ወይም ከስንት ጊዜ ከስንት ልፋት በኋላ አሁን መብራት ተጠቃሚ ሆናለች ማለት ነው። እና ውዴ የጃማ ልጆች፣ ውዴ የቀያፈር ልጆች እንኳን ደስ ያላችሁ ማለት ይፈልጋሉ። አጋጣሚ እኔ በጣም ደስ ብሎኛል ማለት ነው። በቃ ሀገራችን እንደዚህ እድገት ላይ በመሆኗ።

በጣም የሌለ ደስ ብሎኛል ማለት ነው። ውድ ቤተሰቦቼ እንግዲህ እዛ ቦታ የገዛችው እዛ ቤት የሰራችሁ እንግዲህ እንኳን ደስ ያላችሁ ማለት ነው። ያው ቆጣሪ ለሁሉም ላይ የግሉ ተሰጥቷል፣ መብራት ተለቋል። በቃ አንደኛ ደጎሎ፣ ሁለተኛ ሀያፊት፣ አሁን ሶስተኛ ደረጃ ላይ ያለችው ቀያፍር መውደግት ላይ ናት ማለት ነው እና በጣም ደስ የሚል ነገር ነው ማለት ነው።

በቃ ሀገራችን እንደዚህ ሲያድግ ሲለወጥ ደስ ይላል ። ፈጣሪ በየሀገሩ የሚታፈኑ የሚጨቆኑ የሚገደሉት በቃችሁ ይበለን ሀገራችንን ሰላም ያድርግልን እኛ ሀገራችን ሰላም ሆና ድህነታችን ይሻረናል እውነት ለመናገር ማለት ነው ። አሁን ላይ ያው በጣም ከባድ ከባድ ከሚባሉ ጊዜያቶች ውስጥ አንዱ ነው ማለት ነው ።

አንዴ በሃይማኖት፣ አንዴ በብሔር፣ አንዴ በቃ የማይመጡበት ነገር የለም ማለት ነው፣ እና ፈጣሪ ይሄንን እረፍሽ ይሄንን ሰቆቃ ይሄንን እንደ ዝገራ የተጋባውን ሁላ ፈጣሪ ሰላም አድርጎ ሀገራችንን ሰላም አድርጎ እኛንም ከስደት በሰላም ለሀገራችን ያብቃን እና በቃ አሁን ላይ እየገጠር ያሉ ከተማዎችም ላይ ምናምን

መብራት እየገባልን ነው ማለት ነው። ደስ ይላል። እድገት እንዳለ ሆኖ ለህዝባችን ለሀገራችን ደግሞ ሰላም ያስፈልጋል። እንግዲህ ፈጣሪ አምላክ ደግሞ በቃችሁ ብሎ ሰላሙን ያምጣልን ማለት ነው። ውድ ቤተሰቦቼ እና እኔ እንጃ ዛሬ በጣም ነው ደስ ያለኝ ማለት ነው። ትናንትና ነው አጎት እየነገረኝ ማለት ነው፣ መብራት እኮ ገባ እኛ ድረስ ምናምን ሲለኝ በጣም ገረመኝ ማለት ነው።

እና ወደ ቤተሰቦቼ ሁላችሁም እንግዲህ ደስታችሁን ግለጹ ማለት ነው። ይሄ ልጋብዛችሁ ማለት ነው የሆነ ነገር አብራችሁ ቆዩ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እስከ ዛሬ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው ነው ይበርታ ሀገሪቱን እስቲ ተስፋ አለን ለውጣታል ያለማታል እና የሚመቸው የለም ሚሊየን እንደሚከፍሉ ያሉ ማለት ነው

እሺ ሰንዬ እኔ ወድ ሀይቅ አዎ፣ የወድሽ ሀይቅ ይላል። የጃማ ዘፈን ነው በነገራችን ላይ፣ የኛ የሀገራችን የሰፈራችን ልጅ ነው፣ ይኸው ጃማ እና ደጎሎ። አለልሽ አህያ ፈጅ ብትቋም ቀያ ፈር ጠራልሽ እንዳለ ማለት ነው። አልሚ እያሰነካሽ መሆን አለበት። አዎ፣ እያስነካሁት ነው፣ ምንም አልተረፈኝ

እና እንደዛ ነው እልሻለሁ የኔ ወንድ ነገር የኔ ቆንጆ አመሰግናለሁ ማለት ነው አንዱ ታውረሴ ስለቆየሽ ልወጣ መሰረኝ ሰውም የለ ማለት ነው የእኛ ሰው እኮ ምንድን ነው የሚባለው ካልመጣሽለት አይመጣም ሳ እኔ ደግሞ ያው ከሁሉም ቤት ወጥቻለሁ እልሻለሁ ውዴ ይህን ያህል ከቆየሁ ይበቃኛል እና አመሰግናለሁ ማለት ነው የኔ ቆንጆ ልወጣ ነው ማለት ነው ውዴ

ስለነበረ ቆይታ ከለብን ማመሰግን ይንወድ ኮፒራይት ላልሽው ደግሞ ይሄ አይዝም ማለት ነው። ከአንድም ሁለት ሶስቴ ጭኛው ነበረ እና አይዝም ኮፒራይት

በስማም ዩቱብ ከሰራ ሰው የለም። አዎ የለም፣ መሬ የለም። በተለይ ደግሞ እኛ በሴክ ስለሆነ የተደማመር ነው ሰው የለም ማለት ነው። ማሪ እሺ፣ ሰላም፣ እሺ፣ ብዛ፣ ሰላም፣ ሰላም፣ ሰላም። ይበድልኝ ዩቱብ ከሰራ እውነትሽን ነው። እና እኔ ደግሞ እንግዲህ በቅርብ ወደ ሀገር ልገባ ነው። እንግዲህ አብሸሪን ሽሸር እንዲታረጊልኝ እኔ ከዛ እንግዲህ አዳዲስ ነገሮች ስለቅ ማለት ነው ትላልሽ

እና ወደ ሀገር ልገባ ስላሰብኩት ብዙ ጊዜ ሱቅ ስለምሄድ፣ በዛ ላይ ደግሞ ያው እንቅልፌን ስለሚሻማብኝ ከግሩፕ ሁሉ አወጣሁ እና ወር አለፈኝ ማለት ነው። እንቅልፌን በቃ የሆነ ምግብ ልበላ እንቅልፌን በስነስርዓት አልተኛና ጤናዬን ሲነሳይ ጊዜ ተውኩት ማለት ነው። እንደ ፈጣሪ ፈቃድ እንግዲህ ሀገር ስገባ በደንብ እሰራበታለሁ ብዬ አስባለሁ። ይሄ ቲክቶክ እያለ ያው ብዙ ሰው የለም።

ስና አንድ ያለው ውዴ፣ በተረፈ ሰላም እዛ ስለነበረ ቆይታ አመሰግናለሁ። መልካም ቆይታ ማለት ነው።